ሰላምና ጤና በእያላችሁበት ይሁን። የመከላከያ ሰራዊት ዩቲዩብ ቻናል ተከታታዮቻችን፣ ሰራዊታችንን የተመለከቱ አጫጭር መረጃዎችን አድርሳችኋለሁ፣ አብራችሁ ቆዩ። ኢትዮጵያ በተለያዩ ዘመናት የገጠሟትን ፈተናዎች ሁሉ በድል የተወጣችው በጀግኖች ልጆቿ መስዋዕትነት ነው ሲሉ ፊልድ ማርሻል ብርሃኑ ጁላ ገለጹ። አየር ኃይል፣ ሳይበርና ሜካናይዝድን በማዘመን ውጊያን በመሳሪያ ቴክኖሎጂና በውስን የሰው ኃይል የመጨረስ አቅም ተገንብቷል ሲሉም የጦር ኃይሎች ጠቅላይ ታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ተናግረዋል። የሜካናይዝድ እዝ ያሰለጠናቸውን የሜካናይዝድ ሙያተኞችን አስመርቋል። በምረቃ ስነ ስርዓቱ ላይ በክብር እንግድነት የተገኙት የጦር ኃይሎች ጠቅላይ ታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በአዋሽ አርባ ውጊያና ቴክኒክ ትምህርት ቤት ሲሰለጥኑ የቆዩ የሜካናይዝድ እዝ ሙያተኞችን የተኩስ ውጤት ተመልክተዋል። መከላከያ እንደ ወደ ግብ አስቀምጦ ካከናወናቸው የሪፎርም ስራዎች መካከል የመከላከያ ሰራዊቱን አቅም በክህሎትና ዘመኑ ባፈራቸው ትጥቆች በራስ አቅም አዘምኖ ሰራዊቱ ማንኛውንም ግዳጅ በድል እንዲወጣ ማድረግ አንዱ አቅጣጫ እንደነበር አውስተው ይህም ውጤታማ በሆነ አግባብ በተግባር መረጋገጡን ገልጸዋል። ዛሬ በሜካናይዝድ እዝ ሰልጣኞች የታየው ሁሉን አቀፍ የማድረግ አቅምና ብቃትም የተቋሙ እቅድ አንዱ አካል መሆኑን አስገንዝበዋል። ኢትዮጵያ በተለያዩ ዘመናት የገጠሟትን ፈተናዎች ሁሉ በድል መወጣት የ ለችው በጀግኖች ልጆቿ መስዋዕትነት ነው ያሉት ፊልድ ማርሻል ብርሃኑ ጁላ፣ ይህ የአሸናፊነት ስነ ልቦና ዛሬም በእያንዳንዱ ወታደር ልቦና ውስጥ መኖሩን ገልጸዋል። መንግስት በወሰደው የጸጥታ ተቋማትን የማደራጀትና የመገንባት ስራ መከላከያ ዘመኑ ያፈራቸውን ዘመናዊ የጦር መሳሪያዎችን በራስ አቅም በማምረት በማስታጠቅ መጠቀምና መምራት የሚችል በተግባር ተፈትኖ ያለፈ በቂ የሰው ኃይል መገንባቱንም አረጋግጠዋል። ሜካናይዝዱን በማዘመንና በማቀናጀት ውገን በዘመናዊ የጦር መሰረ በትንሽ የሰው ኃይል ለመጨረስ ትኩረት ተሰጥቶ መሰራቱንም አክለዋል። ዛሬ የታየው ውጤትም ጠላቶቻችን ደጋግመው እንዲያስቡ የሚያደርግና ጦርነትን በሩቁ ለማስቀረት የሚያስችል መሆኑን ገልጸው ተቋሙን ያደራጀነውም አሁናዊ የዓለም ጦርነት ባህሪን ግምት ውስጥ በማስገባት ነው ብለዋል። በፈታኝና በአስቸጋሪ የመሬት ገጽታ ግዳጁን በሚገባ መወጣት የሚችል እና የኢትዮጵያን ብሔራዊ ጥቅም የሚያስከብር የሜካናይዝድ ኃይል መገንባት መቻሉን የሜካናይዝድ እዝ አዛዥ ሜጀር ጄኔራል ከፍ ያለው አምዴ ተናግረዋል። የሜካናይዝድ እዝ አዛዥ ሜጀር ጀኔራል ከፍ ያለው አምዴ ተቋማችን፣ መከላከያ ጠንካራ የመከላከያ ኃይል ለመገንባት የያዘውን እቅድ መነሻ በማድረግ የእቅዱ አንዱ አካል መሆን የሚችል የሜካናይዝድ እዝ ተደራጅተው ተደራጅቶ ስልጠና በመውሰድ በውጤት አጠናቋልም ብለዋል። በቀጣይም ለሀገሯ አለኝታ ለጠላት የማይቀመስ ጠንካራ የሜካናይዝድ ኃይል ሆነን ለመቀጠል ስልጠናችንን አጠናክረን እንቀጥላለንም ነው ያሉት። የአርባ ሰባት አመታት የስልጠና ልምዳችንን ተጠቅመን በሁሉም የመሳሪያ አይነቶች ግዳጅን መወጣት የሚያስችል አቅም ፈጥረናል ያሉት ደግሞ የውጊያና ቴክኒክ ትምህርት ቤቱ አዛዥ ኮሎኔል ብርሃኑ አሰፋ ናቸው። በቀጣይም የተቋሙን ፍላጎት መሰረት በማድረግና ያለንን የረጅም ጊዜ የማሰልጠን ልምድ በመጠቀም ሁሉንም አይነት ግዳጆችን መወጣት የሚችል አቅም ያለው የሜካናይዝድ ሙያተኛ የማሰልጠን ተልኳችንን እንቀጥልበታለን ብለዋል። ሜካናይዝድ በዘመናዊ ጦር ኃይል ውስጥ ወሳኝ ሚና ይጫወታል በማለት ተመራቂ የሜካናይዝድ ሙያተኞች ተናገሩ። የወሰድነው ስልጠና የተቋማችንን ዝግጁነት የበለጠ የምናጠናክርበት ያለንን እውቀት ያሳደግንበትና የተለያዩ የጦር መሳሪያዎችና ስልቶችን በዝርዝር የተረዳንበት ነው ሲሉም ተመራቂ የሜካናይዝድ ሙያተኞች ተናግረዋል። ይህ ስልጠና ወደፊት ሀገራችን ማንኛውም አይነት ወረራ ወይንም ጥቃት ቢያጋጥማት መመከት እንድንችል የሚያደርግ አቅም የቀሰምንበት ነውም ብለዋል። ተመራቂዎቹ ጠንካራና የሰለጠነ ወታደር ሀገሪቱን ከውስጥና ከውጭ አደጋዎች እንደሚጠብቅ ገልጸው ከዚህ ስልጠናም ባገኘነው እውቀት በሀገራችን ላይ የሚቃጡ ማንኛውንም አይነት ጥቃት ለመከላከል የሚያስችል አቅም ገንብተናል ሲሉም ተናግረዋል። ወታደራዊ ስልጠና የቴክኖሎጂን እና የስትራቴጂን እውቀት ለማዳበር ማገዙ የሚታወቅ ነው ያሉት የዕለቱ ተመራቂዎች የወሰድነው ስልጠና ዘመናዊ የጦር መሳሪያዎችን በእውቀት ላይ ተመርኩዘን መጠቀም እንድንችል አድርጎናልም ብለዋል። አሰልጣኞች በበኩላቸው የተሰጣቸውን ኢትዮጵያን የሚመጥን ሜካኒዝድ የመገንባት ተልኮ ተወጥተው ለማስመረቅ በመብቃታቸው የላቀ ደስታ እንደተሰማቸውም ገልጸዋል። የመከላከያ ሰራዊት ዩቲዩብ ቻናል ተከታታዮቻችን ሰሞኑን የሜካናይዝድ እዚህ ያሰለጠናቸውን የሜካናይዝድ ሙያተኞች ተንኞች ማስመረቁ ተከትሎ ያደረስኳችሁ አጫጫር መረጃዎች እነዚህ ይመስሉ ነበር ለቻናላችን አዲስ የሆናችሁ ላይክ ሰብስክራይብ በማድረግ ቤተሰብ ሆኑ እያልኩኝ ከወዲሁ ተሰናበትኩ ሰላም